መጫወት መጫዋት የመጨረሻው ቀላሉ ማለት ነው። አሰልጣኝ ደግሞ የመጨረሻው ከባዱ ነው። በጣም ብዙ ሸክም ነው ያለው። ስትጫወት አንድ የራስን ካፓሲቲ ያለን አውጥተህ መጫወት ማሳየት ነው። በአሰልጣኝነት ደረጃ ስትሆን ደግሞ አስራ አንድ ተጫዋች ሜዳ ውስጥ እንደ አንድ አድርገህ የሆነ ነገር አፕላይ አድርጉልኝ የምትልና በዛ መሀል ከአስራ አንዱ ደግሞ አንዱ ይወጣ ባል አንዱ ይገባ ባል አንድ ነገር ይሆናል። እነዚህ ሁሉ ማስተካከል በጣም ከባድ ነው እና ማሰልጠን በጣም ከባዱ። ገብረመድን ኳሷን አግኝቷታል አሁን በጨዋታ ዘመኔ ያው ብዙ ጎል አገባለሁ፣ ጓደኞቼ ብዙ ጎል ያገባሉ። እንዳጠቃላይ ብዙ ጎል እያገባን የተማርንበት ያለፍንበት ስለሆነ በእምነትም እንደ እምነትም ማጥቃት ላይ በጣም በማጥቃት ላይ የተመሰረተ ጨዋታ የሚጫወት ቡድን መገንባት በራሱ ሴቭ ያደርጋል። ምክንያቱም በሌላ መልኩ ማለት ነው፣ የመከላከል እንትንህ በጣም ጥሩ ነው ማለት ነው። ያን ጊዜ ውጤት ያመጣንበት አንዱ ምስጢር የአመጣጣችን ማለት ነው። ብዙ ተጫዋቾች ከወጣት ቡድን የመጣንን እንግዲህ ከሰባሰባት ጀምሮ ሰባሰባት፣ ሰባስምንት፣ ሰባዘጠኝ የመጣ ብሔራዊ ቡድን ከወጣት ቡድን የመጣ ነው። አልፎ አልፎ የተወሰኑ በእድሜ ላቅ ያሉ ነበሩ፣ ግን ደግሞ አብዛኛው ማለት ይቻላል ከተሰላፊዎቹ ብታይ ወጣት ቡድን ላይ አንድ ላይ እንሰራ የነበርን ልጆች። ስለዚህ አንዱ የአንደርስታንዲንግ ነው። አብሮ መኖር፣ አብሮ መጫወት፣ አብሮ መቆየት የአንደርስታንዲንግ እንትን ልክ በጣም ይሰፋል ማለት ነው። የአሰልጣኝ ችግር የለም ማለት አልችልም። እኛ ራሳችንም ማብቃት ያስፈልጋል። የተወሰነ የእውቀት ሽግግር ያስፈልጋል ባለሙያውም ለማሰልጠን ምለ፣ አሁን ለምሳሌ እንደምታየው የኢትዮጵያ መድን ሜዳ በጣም ዘመናዊ ነው፣ ጥሩ ነው። ግን በዚህ ልክ አሁን ያላቸው ክለቦች አሉ ማለት አይቻልም። ሜዳ በሌለበት ደግሞ ባለሙያዎችን ብቻ መተቸት አይቻልም። የእኛን ቡድን ብታይ አሁን ወጣቶች የበዙበት ነው። ኦልሞስት 67 ፐርሰንቱ ወጣት ነው ከሌላ ክለብ የመጡት በጣም ጥቂት ናቸው። እነዛ ኤክስፐሪንስ ያላቸው አንዳንዱ አሰልጣኝ ደግሞ ሬዲ ሜድ ቁጭ አርጋለት ምናምን ይህን እናርጉልኝ የሚል አለ። እኔ በእንደዛ አይነት ነገር ሳትስፋይ አልሆንም። የተወሰኑ ልጆች ኤክስፐሪንስ ያላቸው ያስፈልጓል። ለምን ወጣቶችንም እንትን ሊያደርጉል ስለሚችሉ። ለስራ እንግዲህ አንዳንድ ስትሰራ እነዚህን ነገሮች ማቀናጀት ያስፈልጋል። ወጣቶችን ማብቃት ያስፈልጋል። እነዚህ ያው የግል አቅምና ብቃት ይጠይቃል። ኃላፊነት ሲሰጥ ያው ውጤት እንድታመጣለት ነው። አንድ ማለት ነው፣ ውጤት ለማምጣት ገብተ ደግሞ ውጤታማ ስትሆን ከምንም በላይ የሚያስደስት ነገር የለም። ግን ከዛ በላይ እኔ የምሰራቸው ቲሞች ረጅም ጊዜ አሁን 26 27 ዓመት ቆይቻለሁ። በዚህ ባለፉት ጊዜያቶች በሙሉ የምሰራቸው ቡድኖች አንደኛ ከደረጃ አይወጡም። ሁለተኛ ነገር በጣም ስታንዳርዳቸው ከፍ ያለ ተጫዋቾች ሰብስቤ አይደለም፣ ስራ ነው የሚፈልገው። ያሉትን ማብቃት ያስፈልጋል። መጀመሪያ ተጫዋቾችን ማብቃት ነው። ከዛ በኋላ ያሉትን ደግሞ አንድ የነበራቸውን እንትን ማስተካከል መቻል ይጠበቅብሃል። ስለዚህ ብዙ ነገሮች ስራ ይጠበቅብሃል። በአንድነት፣ በፍቅር በህብረት ሶስቱም ያመሳስላቸዋል። ግን በተከታታይ ሀያ ጊዜ ጨዋታ ሀያ ጨዋታዎች ያለመሸነፍ ሪከርድ አለው ስናሸንፍ ማለት ነው። ሶስቱም ደግሞ የሚያመሳስላቸው ከደካማ ውጤት ጀምሩ እና ነው የተነሱት። ጅማም ብንሄድ ሰባተኛው ጨዋታ ላይ ነው የተነሳ ነው፣ መቀሌም ብንሄድ ሰባተኛው ጨዋታ ላይ ነው ይሄኛው ደግሞ አምስተኛው ጨዋታ ላይ ነው የተነሳ ነው። እና ይሄ ያመሳሰላቸዋል። ሌላ ግን የየ ራሳቸው የሆነ እንትን አላቸው። መቀሌ ለምሳሌ ብንሄድ አስር ጨዋታ በተከታታይ አሸንፏል፣ ሰላሳ ነጥብ አግኝቶ ከአምስት ነጥብ ተነሳ፣ ሰላሳ አምስት ይዞ አንደኛው ዙር በእንደዚህ አይነት ሪከርድ ነው የወጣው። ያን ያህል ነጥብ ያገኘ የለም። መድንም እንደዚሁ ለየት የሚያደርገው ነገር አለ። ሶስት ጨዋታ ሲቀር ሻምፒዮን ሆነዋል። ስለዚህ ሁሉም የየራሳቸው የሆነ ሊነገርላቸው የሚገባ ሪከርዶች ይዘዋልና ሁሉም በራሳቸው በጊዜያቸው ልዩ ናቸው።